ተጨማሪ ምስጋና ይፈልግልሀል። አልሐምዱሊላሂ ረቢል ዓለሚን። አልእማኖን ሀያት እያየን ነው፣ ኢማንና ህይወት፣ እያየን ነው፣ ኢማንና ህይወት። በዚህ ስር ሰዓዳን አይተናል፣ ደስታን አይተናል። ባለፈው አይደለም ደስታ በምንድን ነው የሚገኘው የሚለውን አይተናል። ቁሳውያን ደስታን የሚፈልጉበት ቦታ ቁስ ላይ ነው። መንፈሳዊ ነን ያሉ ሰዎችን ደስታን የምናገኘው የምንጸድቀው ይህንን የቁሱን ዓለም ችላ በማለትና በመተው ነው ብለው ጫፍ ሄዱ። ሁለቱም ግን ተሳስተዋል። አይደለም የሰው ልጅ ቁስም ነው ሩሕም ነው ብለናል። ሁለቱን አንድ ላይ ሲያገኘው ደስታን የሚያገኘው። ዛሬ ደግሞ የሰው ልጅ በጣም ከሚፈልጋቸው ነገሮች አንዱን እናያለን፣ ኢንሻላህ በጣም ወሳኝ የሆኑ ነገር የሆነ ነገር አለ። ሰኪን ነፍስ ነው፣ የውስጥ ሰላም፣ የውስጥ መረጋጋት። ይህ ከየት ነው የሚገኝ የሚለው እናያለን፣ ኢንሻላህ ዝግጁ ነው። ያለ የውስጥ መረጋጋት የማይፈልግ ሰው አለ

ሰኪና የሚባለው ነገር ከአላህ የሚወረድ ነገር ነው፣ የሚወርድ ነገር ነው። ዱንያዊ አይደለም ማለት ነው። የሆነ መንፈሳዊ የሆነ ውስጥ ላይ የሚፈስ ነገር ነው ማለት ነው። እሱን ነው ዛሬ የምናየው ኢንሻላህ። አንድ አሜሪካዊ ታዋቂ ሐኪም ስፔሻሊስት ይህንን ይለናል። አንድ ቀን ወጣት እያለሁ ይላል ሰንጠረዦች አዘጋጀው። የሰው ልጅ በህይወቱ በጣም የሚፈልጋቸው ነገሮች ምንድን ናቸው ብዬ ዝርዝር ጻፍኳል። ሄልም ጤናን ጻፍኩ፣ ፍቅርን ጻፍኩ፣ መውሂባ ተሰጥቆን ጻፍኩ፣ ኃይልን ጻፍኩ፣ ሀብትን ጻፍኩ፣ ታዋቂነትን ጻፍኩ። እነዚህ አንድ ሰው በዱንያ ውስጥ በጣም የሚፈልጋቸው ናቸው ብዬ ዘረዘርኳል። ሰንጠረዥ አዘጋጅተ ምን ምን ዘረዘረ፦ ጤንነት፣ ገንዘብ፣ ሀብት፣ ፍቅር፣ ሀይል፣ ታዋቂነት። ይህንን ያስኩና አንድ ጥበበኛ የሆኑ አዛውንት ጋር ወሰድኩና አሳየዋቸዋል። ቆንጆ ነው። አዱኛ ቆንጆ ነው። ጥሩ ነው። ብዙ ሰው የሚፈልጋቸው ነገሮች ናቸው።